አሰላሙአለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ቲክቶክ ቤተሰቦቼ ሰላም ናችሁ? አላህ እኔ ደህና ነኝ አልሐምዱሊላህ። እናንተሳ? ሁሉ ሰላም ከእኔ ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ደግሞ ወደ ሀይቅ የሚሄድ እንሄድ 85 ሺህ ከእነ ትራንስፖርቱ የወሰደ ሙሉ የቤት ዕቃ እንደምታዩት አውጣጥቼ ላት አለሁኝ። የአሁኗ ልጅ ዕቃ የሚሄደው በካርቶን ነው። በርሜል የላትም። በርሜል እዛ አለኝ አለች ከውጭ ልካ ይሁን ዞሮ ከዚህ ደስታ አላውቅም ብቻ ስላላት አቶን አዘጋጅቻለሁ ከውጭን ሙሉ አወጣትቻለሁኝ አብራችሁን ቆዩ ከነዋጋቸው በዝርዝር ላሳያችሁ ማለት ነው እዚህ ልጀምር እዚህ ጋር የቁስ ሳህን አላት አንድ ደርዘን በጉል አንድ ሺ ስምንት መቶ በዚህ ጋር ደግሞ ፓርቴሽን ባለ ሁለት ለሱ ማች የሚያስጌዳላት ባለ ሁለት ፓርቴሽን ዋጋ አንድ ሺ ሁለት መቶ እዚህም ጋር ሰርቪስ አላት ሰርቪስ ለሱ የሚያስጌድ ሰርቪስ አላት ማች ዋጋ አንድ ሺ ብር እዚህም ጋር ሌላ ፓርቴሽን እና የቁርስ ሳህን ማቻላት ማለት ነው። እዛ ጋር ሶስቱ አንድ አይነት አድርጌላት አለሁኝ። እዚህም ጋር ደደዘን የቁርስ ሳህን አንድ ሺ ስምንት መቶ የሚታየው ከለር ማለት ነው አንድ ሺ ስምንት መቶ እዚህ ጋር ሌላ አይነት ለሱ ሰርቪስ አላት ዋጋ አንድ ሺ ብር የምታዩት ከለር ማለት ነው። እዚህ ጋር ፓርቴሽን ይሄ ነው ከሱ ጋር ተቀራራቢ ያገኘሁት ዋጋ አንድ ሺ አምስት መቶ ብር ይሄ ማለት ነው። እና ታክሽ እንትን ይሄ ማይካ ነገሮች እዚህን ይመስላሉ። እዚህ ጋር አንድ ደርዘን የውሃ ብርጭቆ አላት አምስት ማዕዘኑ የምታዩት ዋጋ 1200 ብር። እሺ፣ እዚ ጋር ደግሞ የውሃ ጆክ አላት የውሃ ጆክ በምታዩት በገዛዟ። እሷ በእርግጥ ማቲም ጆክ ነበር ያለች እሷን ስለጨረስኩኝ አንቺ ደስ ያለሽ አድርጊ ብላኝ ይሄንን አድርጊላታለሁ። ዋጋ 800 ብር። እሺ፣ እዚ ጋር ደግሞ መጥበሻ መጥበሻ የምታዩት በጣም ኳሊቲ መጥበሻ አምጥቻለሁ። በጣም ውታሙ ይችት ዋጋ ይሄ አራት ሺ አምስት መቶ ብር። በጣም ውታካም ነው እንደምታዩት አይደለም ቆንጆ መጥበሻ አራት ሺ አምስት መቶ የሞሰብ ዳንቴል አላት። የሞሰብ ምናምን የላትም ዳንቴሉ ብቻ ስድስት መቶ ብር እሺ አንድ የካሮት መጠጥቂያ ሁለት መቶ ሃምሳ ብር አንድ ደርዘን ማንኪያ አንድ ደርዘን ሹካ አንድ ደርዘን የቡና ማንኪያ ሁሉም በአንድ 750 ብር። እዚህ ጋር የፈንዲሻ ሰሃን አለቻት በምታያት ዋጋ 450 ብር። እሺ እዚህ ጋር ማዞሪያ አለቻት። ማዞሪያ 80 ብር። ሌላ ምንድን ነው ያለቻት? የቃማን ጠፍጠፍ ያላት በምታዩት ዋጋ 250 ብር። እዚህ ጋር

በዚህ 4500 ብር በጥቁሩ ስለጨረሰ፣ ሌላ ምንድን ነው እዚህ ጋር የሹካራ ተጠርጣ ያላት ዋጋ 2500 ብር። እዚህ ጋር መስሌትር የሽንኩርት መፍጫ ያላት ዋጋ 3500 ብር ማናሰያ ኮምፕሌት አለቻት ዋጋ በጥቁር ከለር ነው ያደረኩላት ይሄኛው እዚህ ጋር ባለው ማለት ነው። እዚህ ጋር ደግሞ እንተጀታ ሰሃን የሰሃን አለቻት ዋጋ 3000 ብር። ዋጋ 3500 ብር። 35 ሊትር ማንቆርቆሪ አላት። ቦይለር አላት 2500 ብር። ቦይለር የስኳር ቃለቻት ዋጋ 350 ብር። እዚህ ጋር ሰላድ ቦል አለቻት። ሰላድ ቦል 2000 ብር። ማደን ዘጠኝ ሴር ያላት ዋጋ ስድስት ሺህ ብር ሌላ ምንድን ነው ያላት የእንጀራ ክለሪክ አላት በእንጀራ በዚህ ባል የለው ማለት የኮፊስ ባል የለው ሁለት ሺህ ሰባት መቶ ብር የወተት ተንጠልጣይ ክብ ተንጠልጣይ መካከለኛው አለቻት ዋጋ ሦስት ሺህ ሦስት መቶ ብር በምታዩት ዋጋ ሁለት ሺህ አምስት መቶ ብር ሌላ ምንድን ነው ሁለት ደርዘን ሰርቪስ ማሸነፍ ማለሰርቪስ ማለት ነው። በምታዩት 2700 ሂሳብ ነው። ሁለቱም በአንድ 5400 ሁለቱም ደርዘን። እዚህ ጋር የወተት ተንጠልጣይ በአራት ማዕዘን አለ በምታዩት ማለት ነው። ዋጋ 4500 የወተት ተንጠልጣይ እና ወደ ታች ዝቅ ስትመጣው ሴራሚክ መምቆክ ሴራሚክ ድስት አለ ማለት ነው። አምስት ተደራራቢ ነው። ባለ አንድ መጥበሻ ዋጋ 14000 ብር እና ቁጭቶ ሙሉ እነዚህን ይመስላሉ። እዚህ ጋር ያሉት ሰማንያ አምስት ሺህ ከነ ሀይቅ ድረስ ትራንስፖርት የወሰደ ዕቃ ነው። ስራ ዘሽ እናመሰግናለን። ማዘዝ የምትፈልጉ ዘዞች አው